የመጽሐፍ ቅዱስ ክፍል ዘጻት ምዕራፍ 15 ከቁጥር 11 ጀምሮ ያለውን ክፍል አብረን እናነባለን። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋይ፣ ምድርም ዋጠቻቸው። በቸርነት የተበዣሃቸውን ሕዝብን መራይ፣ በኃይሊ ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፊልስጤም የሚኖሩትን ምጥያዛቸው የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ሃያላን መንቀጥቀጥ ያዛቸው፣ በከነአን የሚኖሩ ሁሉ ቀለጡ። የተበዣው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድ ብርታት እንደ ድንጋይ ዝማ አሉ። በክንድ ብርታት እንደ ድንጋይ ዝማ አሉ። የስብከቴ ዋና ርዕስ የእግዚአብሔር ክንድ ብርቱ ነው ይላል። ዛሬ ከሰዓት በኋላ የማውጀው የእግዚአብሔር ክንድ ነው። በእናንተና በቤተሰቦቻችሁ ላይ አውጃለሁ። የእግዚአብሔር ክንድ ብርቱ ነው። ጉባኤ፣ ከኔ ጋር እጁን አንስቶ የእግዚአብሔር ክንድ ብርቱ ነው ይበል። አትሻገርም ያለ ይስማ። መንገድ የለም ወደ ኋላ ተመለስ ያለ ይስማ። አትኖርም ያለ ይስማ። አይነጋም ያለ ይስማ። አትቆምም ያለ ይስማ። የእግዚአብሔር ክንድ ብርቱ ነው። በሰፈሩ የከለከለ እያየ በጓዳው ታልፋለ። መንገዳችሁ ላይ የቆመ ሟርትና ድግምት ይስማ። እኔ እያለው አታልፍም ያለ ይስማ። መንገዱ የእኔ ነው አልፈቅድም ያለ ይስማ። ካለ እኔ ፈቃድ አትሻገርም ያለ ይስማ። የእግዚአብሔር ክንድ ብርቱ ነው። የእግዚአብሔር እጅ ብርቱ ነው። የእግዚአብሔር ክንድ በጣም ብርቱ ነው። ከምታስቡት በላይ ብርቱ ነው። እንደዚህ እንደዚያ ብላችሁ ካሰባችሁት በላይ የእግዚአብሔር ክንድ ብርቱ ነው። የእግዚአብሔር ክንድ ሲመጣ እግዚአብሔር ጣልቃ ሲገባ እግዚአብሔር ከፊታችሁ ቀድሞ ሲወጣ ኃይለኛ ነኝ ያለ ሁሉ በድንጋጤ ይሞላል። አትሻገርም ያለ አላሳልፍም ያለ እግዚአብሔር ሲመጣ እንደ ድንጋይ ዝም ይላል። በአለቆች ላይ የእግዚአብሔር ክንድ ብርቱ ነው። በኃያላን ላይ የእግዚአብሔር ክንድ ብርቱ ነው። በችግራችሁ ላይ የእግዚአብሔር ክንድ ይበረታል። ባስጨነቃችሁ ነገር ላይ የእግዚአብሔር ክንድ ይበረታል። ግራ እንድትጋቡ ባደረገው ነገር ላይ የእግዚአብሔር ክንድ ይበረታል። በእናንተና ቤተሰቦቻችሁ ላይ ከእግዚአብሔር ክንድ የተነሳ የእግዚአብሔር ክንድ ከመበርታቱ የተነሳ የእግዚአብሔር እጅ ከመንቀሳቀሱ የተነሳ በጠላቶቻችሁ ላይ ምልክት ይሆናል። እንደ ድንጋይ ዝም አሉ ማለት፣ ድንጋይ አይናገርም፣ ድንጋይ አይንቀሳቀስም፣ ድንጋይ አይጎዳም፣ ድንጋይ ከቦታ ወደ ቦታ አይንቀሳቀስም። ጠላት መቼም አይጠፋም እያለ ግን እንደ ድንጋይ ዝም ይላል፣ አይናገርም፣ አይንቀሳቀስም፣ አይነካሃም፣ አይጎዳም። እንደ ድንጋይ ዝም ይላል። ዝም ያለውን ታያለ። አጠገብ ያለውን ሰው ጠላትህ እንደ ድንጋይ ዝም ይላል በለው ከግብፅ የወጣውን ሕዝብ እስከ ከነአን ድረስ የመራው እግዚአብሔር ነው። ቀን በደመና ሌሊት በእሳት አምድ ከተፈጥሮ ስርዓት ውጭ በሆነ መንገድ እያስገረማቸው እንዲደነቁ እያደረገ ፀሐይ እንዳይጎዳቸው ደመናን በመላክ ምሽት በጨለማ እንዳይደናቀፉ የእሳት መብራት እያበራ በረሃብ እንዳይጎዱ መና እያዘዘ የምድረ በዳ አውሬ እንዳይጎዳቸው በዙሪያቸው ከለላ እየሆነ እግዚአብሔር ነው እስራኤላውያንን የመራው እግዚአብሔር። የሚመራው ህዝብ ያስፈራል። እግዚአብሔርን ያስቀደመ ህዝብ፣ በእግዚአብሔር የሚመራ ህዝብ፣ እግዚአብሔር አምላኩ የሆነለት ህዝብ፣ በእግዚአብሔር ዘንድ እውቅና ያገኘ ህዝብ በጣም ያስፈራል። ግርማው ያስፈራል፣ ሞገሱ ያስፈራል፣ ድምፁ ያስፈራል። የአንድ ሰው ኮቴ የአንድ ሺህ ፈረስ ኮቴ ይሆናል። አጠገቡ ያለውን ሰው ከእግዚአብሔር ጋር የሆነ ሁሉ ያስፈራል። በሉ እግዚአብሔር ከፊት ሆኖ የእግዚአብሔርን ድምፅ የሚሰማ ህዝብ በእግዚአብሔር ትእዛዝ የሚገባና በእግዚአብሔር ትእዛዝ የሚወጣ ህዝብ ከባድ መሳሪያ የለውም፣ ግን በጣም ያስፈራል። ቁጥሩ ትንሽ ነው፣ ግን በጣም ያስፈራል። ጥገኛ ይመስላል፣ ግን ምድርን የማነቃነቅ ኃይል አለው። ደካማ ይመስላል፣ ሲነሳ ግን አንበሳ ነው። ተራና ጥገኛ የምትመስሉ ሰዎች እግዚአብሔር ከእናንተ ጋር ነው። በግራና በቀኝ የቆመ እንደ ድንጋይ ዝም ይላል። እንደ ድንጋይ ዝም ይላል። ኑሻታ ታሴላ ሌብራዶሳ ማካታ አጃሊያ ሱፕራ ዲያነሳ የእግዚአብሔር ክንድ ብርቱ ነው። አይዛብ ሰሙ ተንቀጠቀጡ። በፍልስጤም የሚኖሩትን ሚጥ ያዛቸው። ሳይንቀሳቀስ የሚያስፈራ ማን ነው ካላችሁ ከእግዚአብሔር ጋር ያለ ሕዝብ ነው። ስታገለግል ታስፈራለን ስትዘምር ታስፈራል። ስትወጣና ስትገባ ታስፈራል። እየ እየ የእግዚአብሔር ክንድ በኃይል ከመውጣቱ የተነሳ ስሙን ጠርተ እምቢ ያለ ሰው ሳትጠራ አቤት ይላል። በእኔ ሰፈር አታልፍም ያለ ጠላት ሻንጣህን ተሸክሞ ይሸኛሃል። ከምታስቡት በላይ የእግዚአብሔር ክንድ በጠላቶቻችሁ ላይ ይበረታል። ከምታስቡት በላይ የእግዚአብሔር ክንድ በጠላቶቻችሁ ላይ ይበረታል። እ እይ በቀረው ዘመን በጠላቶቻችሁ ከተማ ለማለፍ ስትፈልጉ ፈቃድ አትጠይቁም። በእግዚአብሔር ክንድ ሰብራችሁ ታልፋላችሁ። በእግዚአብሔር ክንድ ሰብሬ ታልፋለን። አጠገብ ያለውን ሰው እኔ በለው። በጠላት ከተማ ለማለፍ ፍቃድ አልጠይቅም፣ ሰብሬ አልፏለሁ የጋዳ የጋዳ የጋዳ የጋዳ አማታ ክራስ ያለራ እንደ ማሻጋር ቀይ ባህር እንደ ግድግዳ የቆመለት ህዝብ ቀን በደመና ሌሊት በእሳት አምድ የሚራመድ ሕዝብ እግዚአብሔርን ከፊቱ ያስቀደመ ሕዝብ በእግዚአብሔር ድምፅ የሚወጣና የሚገባ ሕዝብ እግዚአብሔር አምላኩ የሆነለት ሕዝብ እግዚአብሔር የሚከራከርለት እንደዚህ አይነት ሕዝብ ይመጣል የሚባል ዜና በሰሙን ሰዓት አሕዛብ ተንቀጠቀጡ። በሞዓብ የሚኖሩትን ሚጥ ያዛቸው መቋቋም አልቻሉም። ምዕራፍ 15 ቁጥር 16 አቤቱ ሕዝብ እስኪያልፍ ድረስ የተበዛው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው፣ በክንድ ብርታት እንደ ድንጋይ ዝም አሉ። እግዚአብሔር ምስክሬ ነው፣ 2015 አታልፍም ያለ ጠላት ወደ ሰፈሩ ስትደርስ ይደበቃል፣ ዋሻ ይፈልጋል። ዘና ብለ ታልፋለ፣ ኮራ ብለ ታልፋለ፣ ድንጋጤ ጥለት አልፋለ፣ ሚጣስ ይዘት አልፋለ እንደ ቅቤ እየቀለጡ ታልፋለ። እንደ ድንጋይ ዝም ማሰኝተ ታልፋለ። እንዳይናገሩ ከልክለ ታልፋለ። እንዳይንቀሳቀሱ አፍረ ታልፋለ። በሞገስና በክብር ታልፋለ። እረ የሚያምን ሰው ካለ አሜን ይበል። ከሩቅ ስታይ ተራራ የሚያክል ጠላት ጠጋ ስትል ይደበቃል። ለጠላት ፈርተ ወደ ኋላ አታፈገፍግ። ወደፊት ተራመድ። ጠጋ በል ወደ እርሱ። አንተ ወደፊት ስትጨምር ዝንጋጤ ይወድቅበታል። መንቀጥቀጥ ይጀምራል። በድፍረትና በእምነት ተራመድ። ወደ እርሱ ስትቀርብ ቋንቋውን ይቀይራል። ኃይል ብዙ ሲሆን ዋሹ የሚለው ቃል በጣም ይገርመኛል። ለመምታት የያዘውን ዱላ ሲዋሽ ምን ይላል? እንካ ተደግፈህ ሂድ መንገድ ላይ የምጠብቀው ለመምታት ፈልጌ ሳይሆን ምርኩዝ ካስፈለገ ብዬ ነው፣ ብለው ይዋሻል። የያዘው ግን እንድትደገፍ አይደለም፣ የያዘው ልገልህና ሊመታ ፈልጎ ነው። ኃይል ብዙ ሲሆን ግን እንካ፣ ይህ እንዲሁ ለአንተ ነው ያዘጋጀሁት፣ ትንሽ ያግዝሃል ይላል። ጠላት ይዋሻል። በጠላት ከተማ ውስጥ የተያዘ ነገር፣ በጠላት ክልል ውስጥ የተያዘ ነገር ከዛሬ ጀምሮ ይለቀቃል። እግዚአብሔር እጄን አንቀሳቀስኩ አለ። ዛሬ ነገ ከነገ ወዲያ ምልክት የሚያዩ ሰዎች አለ። ዛሬ ነገና ከነገ ወዲያ ምልክት የሚያዩ ሰዎች አለ። የእግዚአብሔር ክንድ ተንቀሳቅሷል። ትሞታለ የሚል ዜና ከጤና ባለሙያ የሰማ ሰው አለ፣ አትፍራ። መዳን አትችልም የተባለ ሰው አለ፣ አትፍራ ያንተ ጉዳይ አገር ውስጥ አያልቅም የተባለ ሰው አለ፣ አትፍራ። የመዳን ተስፋ የለም የተባለ ሰው አለ፣ አትፍራ። የእግዚአብሔር ክንድ ኃይለኛ ነው። ለብዙ ዘመናት ያለቀሳችሁ ሰዎች ኢየሱስ መጥቷል፣ በክብሩ መጥቷል፣ ባለ ብርቱ እጅ መጥቷል፣ ባለ ብርቱ ክንድ መጥቷል። እማትጠራጠሩ ከሆነ ለዘላለም በሩ ይከፈታል። እማትጠራጠሩ ከሆነ ለዘላለም ነገራችሁ ሰምሮ ይቀራል። ማትጠራጠሩ ከሆነ ለዘላለም ነገራችሁ ይንሳፈፋል። ማትጠራጠሩ ከሆነ ለዘላለም የተዘጋ ደጅ ይከፈታል። አይሆንም ያልከው ነገር ይሆናል። መቆም አይችልም ያልከው ነገር ይቆማል። አይሄድም ያልከው ነገር ሲሄድ ታገኘዋለህ። የእግዚአብሔር ክንድ በጣም ብርቱ ነው። ነገራው አጠገብ ያለው የእግዚአብሔር ክንድ ብርቱ ነው። አትፍራ በሉ። አንደኛው አሕዛብ ሰሙ ተንቀጠቀጡም። ሁለተኛው በፍልስጤም የሚኖሩትን ሚጥ ያዛቸው። ሦስተኛው የዚያን ጊዜ የኤዶም አለቆች ደነገጡ። አራተኛው በከነአን የሚኖሩ ሁሉ ቀለጡ። ጠላት በሞላበት ከተማ የሚከፈት በር ይታየኛል። ዲያና ኬሎ ዞባሳ ጠላት በሞላበት ከተማ የሚከፈት በር ይታየኛል። በማስደንገጥ ትወጣል! በማስፈራት ትወጣል።